በባስኬቶ ዞን ከአራት መቶ ሀያ ሺህ በላይ የዳልጋ ከብቶች እንደሚገኙ ከዞኑ ግብርና መምሪያ ያገኘነው መረጃ ያመለክታልም። ነገር ግን የብዛታቸውን ያክል ምርት እንዲሰጡ ለማስቻል ዝርያቸውን የማሻሻል ስራ ከጊዜ ወደ ጊዜ ትኩረት ተሰጥቶት እየተሰራ ይገኛልም። ከመደበኛው ጎን ለጎን ላሞችንና ጊደሮችን በሆርሞን የማድራትና የማዳቀል የሲንክሮናይዜሽን ዘመቻ በዞኑ ቦላ ጋባላ ቀበሌ የተጀመረ ሲሆን በተጀመረው ዘመቻም ከአንድ ሺህ በላይ ከብቶችን ለማዳቀል ዕቅድ መያዙን የዞኑ ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ እንዳፍራሽ ንጉሴ ገልጸዋልም። ብቻ ከአንድ ሺህ በላይ ከብት እናገኛለን ብለን ዕቅድ አስቀምጠን፣ አጠቃላይ በዚህ ዓመት ከስድስት ሺህ በላይ ከብት ዝርያ ማሻሻያ ስራ በግደር በናት ላሞች እጅግ በጣም ትኩረት አድርገን እየሰራን ስለሆነ እዚህ የተገኘን ሁላችሁም ልዩ ትኩረት ሰጥተን አርሶአደሮቻችን ተጠቃሚ እንደሆነ ማድረግ ያስፈለጋል። የባስኬቶ ዞን ዋና አስተዳዳሪ ኢንጂነር ፍሬ ፊሻሎ በበኩላቸው የዘመቻ ስራው በይፋ የተጀመረበት የቦላ ጋባላ ቀበሌ በመኖ ልማትና በእንስሳት እርባታው ዘርፍ በሞዴልነት ከሚጠቀሱ የዞኑ ቀበሌያት አንዱ መሆኑን ተናግረው ይህንን ተሞክሮ ማስፋት ይገባል ብለዋል። እዚህ አካባቢ የምትደግፉ የግብርና ባለሙያ የቀበለ ግብርና ባለሙያዎች ከወረዳም ከዞንም ደግፋችሁ ጥሩ ውጤት እያየን ነው። ይሄ ቀበሌ ሞዴል ሲሆን ተጨማሪ እውቅና ተጨማሪ ሽልማት ተጨማሪ ስራ እዚህ አካባቢ ያስፈልጋል። የተለያዩ የግብርና እድገት ፕሮጀክቶች ለዞኑ ግብርና ዘርፍ ሰፊ ድጋፎችን እያደረጉ መሆናቸውን ያነሱት አስተዳዳሪው በዕለቱ ወደ ስራ የገባውን ዘመናዊ የከብቶች በረት ሰርቶ ላስረከበው ኤፍኤስአርፒ ፕሮጀክትም ምስጋና አቅርበዋልም። የመምሪያው የመኖ ልማት ቡድን መሪ አቶ በኃይሉ መንግስቱ በበኩላቸው በምርት ዓመቱ ከ1800 ሄክታር በላይ መሬት በተሻሻለ የመኖ ዝርያ ለመሸፈን እቅድ ተይዞ እየተሰራ እንደሚገኝ ጠቁመዋልም። የልማት ርፋትን ለማሳካት ሶስት መሰረታዊ ነገሮች ሊታሰቡ ይገባል። አንደኛው ዝርያ ማሻሻያ ነው። ሁለተኛ እንስሳት ጤና፣ ሶስተኛ መኖ ጉዳይ ነው። ስለዚህ መኖ እንደ ዞን ያለን ሽፋን በዚህ አመት ወደ 1810 ሄክታር እናሳካለን ብለን እየሰራን ነው። ያው እስከዚህ ሩብ አመት አሁን ያለን ወደ 810 ሄክታር በተሻሻለ መኖ እያለማ እንገኛለን። በድቀላ መርሃ ግብሩ ላይ ከብቶቻቸውን ይዘው ከተገኙ የአካባቢው አርሶአደሮች መካከል አርሶአደር ዶሮ ዶዶና አርሶአደር ተሾመ ተሻለ ላሞችና ጊደሮችን በተሻሻለ ዝርያ ማዳቀል ከጀመሩ ወዲህ ተጠቃሚነታቸው እየጨመረ መምጣቱን ተናግረው ከብቶቹ ለተሰጣቸው ሆርሞን ምላሽ በሚሰጡበት ወቅት አዳቃይ ባለሙያው በወቅቱ አስፈላጊውን ድጋፍ እንዲያደርግላቸው አሳስበዋል። የባስኬቶ ዞን ላስካ ዙሪያ ወረዳ እንስሳትና አሳ ሀብት ልማት ጽህፈት ቤት ኃላፊ ዶክተር ኤፍሬም ገረሱ በዕለቱ የተሰጠው ማነቃቂያ ሆርሞን እንጂ ዲቀላ ባለመሆኑ ለሚቀጥሉት ተከታታይ ቀናት ከብቶች ምልክት ሲያሳዩ በተገቢው ሁኔታ ለማዳቀል አስፈላጊው ዝግጅት ተጠናቋል ብለዋል። ዛሬ ሆርሞን የወሰዱት ሶስተኛ ቀን ላይ በሙሉ ማምጣት እንዳለባቸው ከዛ ደግሞ ከሶስት እስከ አስራ አንድ ቀን ጨምሮ ማለት ነው ድረስ ጠብቀው ማዳቀል እንዳለባቸው ግንዛቤም እየፈጠር ነው። ቀጣይ ደግሞ ያው እንደዚህ አይነት የፕሮግራሞችን ተጠቃሚ አርሶ አደሩ እንዲሆን ተከታታይ ወደዚህ እየመጣን ማለት ነው። ለአንድ ሳምንት ያክል ድቅላ ፕሮግራሞችን ወደዚህ እናካሄዳለን።